አሉ ማን ነው? አሉ ማን ናቸው? ማርቲ ማርቲ በቅናት አበደች አሉ የክሽና እቃ ስብራ ጨረሰችው አሉ የምን ቅናት ነው ደግሞ መች

አዎ፣ ቴሜ ብሎ አንቺ ብሎ ካደረግሽ አላደረግሽ ምን ታመጪ ነው። እኔ ላይ ይቀነስ ነገር አለ? ምንም ምን ነው የሚቀነሰው? አዎ፣ እንደ እሺ፣ እንደዛ ከሆነ አንቺ

ሺህ ሰው አለ። ጨራሽ እኔ ብርሳለሁ ምንትስለላች ቆይ ሰባት ሺህ ሰው እዚህ ቤት ገርመኝ ነው። እኔ አየሁት። እሺ ሰባት ሺህ ታፕ ታፕ አድርጉ። ቆይ አንዴ ታፕ ታፕ፣ እንደዚህ ታፕ ታፕ አድርጉ እንደዚህ ማለት ነው አንድ